የራስ ቆዳ ተፈጥሯዊ ዘይት ማምረትን ሲያቆም በተለይ የፀጉር ፖሊክሎች ሲዘጉ ፀጉር መነቃቀል፣ በራስ ቆዳ ላይ ማቃጠልና ማሳከክ በአብዛኛው ሰው ላይ ይከሰታል። በሴት እህቶቻችን ላይ ደግሞ የፀጉር መንጠቅ መሆን ያጋጥማል። ታዲያ ይህንን ለመከላከል የተለያዩ ቅባቶችን እንጠቀማለን። ዛሬ የእነዚህን ችግሮች 100 ፐርሰንት የሚፈታ በኢትኬር ካምፓኒ የሚመረት አሪፍ የፀጉር ፈሳሽ ቅባት ይዤላችሁ መጥቻለሁ። ሰላም፣ እንዴት ናቸው? ውድ ቤተሰቦች ወደ ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁ የቻናሉ ተደራሽነት እንዲበዛ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሸር ማድረጋችሁ እንዳይረሳ፣ እንደነዚህ አይነት ጠቃሚ መረጃዎች በፍጥነት እንዲደርሶ የደወል ምልክቷን መጫናውን አይዘንጉ። በቀጥታ ወደ ቪዲዮ ወደ ጸጉር ቅባቱ ከመሄዳችን በፊት የጸጉር አይነቶችን ባህሪያቸውን፣ በሳይንሳዊ መንገድ ለእያንዳንዱ የጸጉር አይነት ምን አይነት ቅባት መጠቀም እንዳለብን ከምን ግባቶች እንደተሰሩ በሳምንት ምን ያክል ጊዜ መጠቀም እንዳለብን ማየቱ ተገቢ ነው። ቤቲኬር ካምፓኒ የሚመረተው ባዮናይን ከእነዚህ የቅባት አይነቶች በምን ይለያል? በሰፊው እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በሸካራነትና በጠመዝማዛነት ላይ በመመስረት ጸጉር በአራት አይነት ይከፈላል። የመጀመሪያው ስትሬት ሄር። ይህ የጸጉር አይነት ምንም ጥምዝምዝ የሌለው ለስላሳ፣ የሚያብረቀርቅ፣ ለመጠምዘዝ ከባድ የሆነ የጸጉር አይነት ነው። ታዲያ ይህ የፀጉር አይነት በሙቀት ወደ ደረቅነት ሊቀየር ይችላል፣ እንዲሁም ፀጉር እንዲሰባበር ያደርጋል። ለዚህ የፀጉር አይነት ባዮ ናይን እርጥበትነቱን ጠብቆ ማቆየት ይችላል። ሁለተኛው ዌብ ሄር፣ ይህ የፀጉር አይነት ኤስ ሸፕ ያለው የፀጉር አይነት ሲሆን በአየር ፀባይ፣ በምርት አጠቃቀም፣ በፀጉር ስታይል፣ ከመጠን በላይ መታጠብ ሊጎዳ ይችላል። ሶስተኛው ኪርሊ ሄር፣ ይህ የፀጉር አይነት ኤስ ወይም ዜድ ሸፕ ያለው የፀጉር አይነት ነው። በቀላሉ ሂሙዲቲ፣ የፀጉር ቅባት፣ የፀጉር ስታይል፣ ላክ ኦፍ ሞዚቸር በቀላሉ ይጎዱታል። አራተኛው የፀጉር አይነት ኮይሊ ኦይል ነው። ይህ የፀጉር አይነት ዝግዛግና ጠመዝማዛ ባህሪ ያለው የፀጉር አይነት ነው። ይህ የፀጉር አይነት ሂሙዲቲ፣ ሂት፣ ኬሚካል ትሪትመንት በቀላሉ ይጎዱታል። ታዲያ የፀጉራችን ውበትና ጤና ለመጠበቅ የተለያዩ የፀጉር ቅባቶችን እንድንጠቀም ይመከራል። አንደኛ ስትሬት ሄር ይህ የፀጉር አይነት ያላቸው ሰዎች በሳምንት ከአንድ እስከ ሁለት ጊዜ የሬት ቅባት እንዲጠቀሙ ይመከራል። ሁለተኛ ዌብሄር በሳምንት ከሁለት እስከ ሶስት ጊዜ አርጋን ኦይል፣ ግላይሴሪን ቢጠቀሙ ይመከራል። ሶስተኛ ኪርሊሄር በሳምንት ከሁለት እስከ አራት ሺያ በተር የኮኮና ዘይት ቢጠቀሙ ይመከራል። አራተኛው ኮይሊ የፀጉር አይነት ያላቸው ደግሞ በሳምንት ከሶስት እስከ አምስት ወይም ከታጠቡ በኋላ በየቀኑ ካስተር ኦይል፣ ሃኒ፣ አቮካዶ ቢጠቀሙ ይመከራል። አብዛኛው ሰው በተለምዶ ከተለያዩ ግብዓቶች የተሰሩ ቅባቶችን ይጠቀማል። ለምሳሌ ከሬት፣ ከኮኮናንት፣ ሮዝመሪ፣ ካስተርና ኦሊቭ የተሰሩ ቅባቶችን ይጠቀማል። ዛሬ የምናየው እነዚህን ግብዓቶች አጠቃሎ የያዘው የኢትኬር ባዮናይን ነው። ባዮናይን ዘጠኝ ህይወት ካላቸው የተፈጥሮ እፅዋቶች የተዘጋጀ ሙሉ በሙሉ ለሁሉም አይነት ጸጉሮች የሚሆን ንጹህ ተፈጥሯዊ ዘይት ነው። የባዮ ናይን ግባቶችን ስንመለከት አንደኛ ካስተር ኦይል ወይም የጉሎ ዘይት፣ ሁለተኛ ጥቁር አዝሙድ ዘይት፣ ሶስተኛ የኮኮና ዘይት፣ አራተኛ የሱፍ ዘይት፣ አምስተኛ ሳማ፣ ስድስተኛ ቅርፉድ፣ ሰባተኛ አስሚሪኖ፣ ስምንት ላቫንደር፣ ዘጠኝ የሻይ ዛፍ ዘይት ከእነዚህ ግባቶች የተሰራ ነው። ታዲያ ይህ ቅባት ምን አይነት ጥቅሞች አሉት የሚለውን ስንመለከት አንደኛ የፀጉር ፎሊክሎችን ያነቃቃል ይመግባል ያጠናክራል የፀጉር ፎሊክል ማለት እያንዳንዱ የፀጉር ዘለላዎች የተተከሉበት ቀዳዳ ማለት ነው ልክ እነዚህን ይመግባል ያጠናክራል የፀጉር ፎሊክሎች በተለያየ ምክንያቶች ሊጎዱ ይችላል ከእነዚህም መካከል በዕድሜ በፑር ዳይት ጭንቀት ሄር ፕሮዳክት ፑር ብለድ ሰርኩሌሽን ስሞኪንግ፣ ባክቴሪያ፣ ዳንድሮፍ፣ ፈንገል ወይም ፈንገስ ይጎድታል። ታዲያ ባዮ ናይን ይህንን ወይም ደግሞ የተዘጉ ፎሊክልን ሳይቀር ይከፍታል። በተለይ የራስ ቆዳችን ተፈጥሯዊ ዘይት ማምረትን ሲያቆም የራስ ቆዳችን ይደርቃል። በዚህ ጊዜ ዳንድሮፍ ወይም ደግሞ ፎረፎር ይከሰታል። ይህ የተከሰተው ፎረፎር በራስ ቆዳ ላይ ያሉ ፎሊክሎችን ይዘጋል። በዚህ ጊዜ ጸጉራችን መነቃቀል መሰባበር መሳሳት ይጀምራል ማለት ነው። ሁለተኛ ጥቅሙ ጸጉራችን ማስተዳደር እንዲቻል ሃይሬት ኮንዲሽን እና ለስላሴን ይፈጥራል። ሶስተኛ የተሰነጠቁ የጸጉር ጫፎችና የጸጉር መሰባበርን ይከላከላል። ጸጉር በተለያየ ምክንያት ይሰነጥቃል። ለምሳሌ ፑር ዳይት፣ አልትራቫዮሌት ሬ፣ ሃራሽ ኬሚካል፣ ኦቨርዎሽንግ፣ ሂት፣ ድራይድነስ ጸጉርን ሊሰነጥቁት ይችላሉ። ባዮናይን ይህንን መከላከል ይችላል። አራተኛ የራስ ቆዳ ተፈጥሯዊ ዘይት ማምረት ለማምረትን ይረዳል። የራስ ቆዳችን በራስ ቅል ውስጥ ባሉ የሴቫናት እጢዎች የሚመረት የተፈጥሮ ዘይት ነው። ይህ በራስ ቆዳ ላይ የሚመረት የተፈጥሮ ዘይት በእድሜ፣ በሆርሞን፣ በጤና፣ ከመጠን በላይ መታጠብ፣ የተመጣጠነ ምግብ እጥረት፣ ጭንቀትና በአልኮል ላይ የተመሰረቱ የፀጉር ቅባቶች የራስ ቆዳ ተፈጥሯዊ ዘይት ማምረትን ይቀንሳሉ። ከመጠን በላይ ቅባት የራስ ቀላችን የሚያመርት ከሆነ ቅባታማ የራስ ቆዳ ሲኖረን፣ በጣም ትንሽ ከሆነ ደግሞ ደረቅ የራስ ቆዳ ይኖረናል። ይህም ማሳከክና ማቃጠልን እንዲሁም የፀጉር መሰባበርን ያስከትላል። ታዲያ ባዮ ናይን ለዚህ ሁሉ ችግር መፍትሔ ነው። አሁኑኑ ገዝተው ይጠቀሙ። አምስተኛ በራስ ቆዳ ላይ ያለ ማቃጠልና ማሳከክን ለማስወገድ ይረዳል። ኢትኬር ካምፓኒ አባል በመሆን ምርት እያስተዋወቁ ኮሚሽን ማግኘት ለምትፈልጉ እንዲሁም ምርቱን ብቻ መጠቀም ለምትፈልጉ በቀጥታ በስልክ ቁጥር በ0939 14 5351 መደወል ይችላሉ። እንደ እነዚህ አይነት ጠቃሚ ቪዲዮ እንድሰራላችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሸር ማድረገውን አይዘንጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።